የግብርና ምርምር ሥራዎችን በቴክኖሎጂ ማስደገፍ ብሎም ማዘመን ለዘርፉ ውጤታማነት ያለው ሚና የጎላ እንደሆነ ተገለጸ። የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በጋራ ያከናወኗቸው ተግባራት አርሶ አደሩ ከዘርፉ የሚያገኘውን ጥቅም ከማጎልበት ባሻገር ለሀገሪቱ ኢኮኖሚያዊ እድገት የራሱን አሻራ እያሳረፈ እንደሚገኝ ተጠቆመም። የማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ጸጋይ የተረፈ ለክልሉ ግብርና ምርምር ስራ ች ዘላቂ ውጤታማነት የተለያዩ ፕሮግራሞችን በመቅረጽ እየተሰራ መሆኑን ገልጸው በዚህም የምግብ ስርዓት ማጠናከሪያ ፕሮግራም ከ16 በላይ ፕሮጀክቶች እየሰራ መሆኑንና ፕሮጀክቶቹም ከግብርና ምርምር ስራ ባለፈም ለተቋሙ አቅም ግንባታ ሚናቸው የጎላ እንደሆነ ተናግረዋል። በአጠቃላይ የግብርና ምርምር ኢንስቲትዩት የሚሰራቸውን ስራዎች የሚታገዙ በተለያዩ ፕሮጀክትና ፕሮግራሞች አሉ። ከነዚያ ውስጥ አንዱ የምግብ ስርዓት ማጠናከሪያ ፕሮግራም የምንለው ወይም ኤፍ ኤስ አር ፒ የምንለው ፕሮጀክት ነው። በዚህ ስራ ላይ ብዙ የታቀዱ ስራዎች አሉ። አሁን ዛሬ ላይ ከሚቀርቡ ከሰባ ያለቁ ስራዎች 16ቱ በዚህ ፕሮጀክት ድጋፍ የተሰሩ ናቸው። ይሄ በእንስሳት ዘርፍ ላይ ያለ በላይቭስቶክ ዘርፍ ላይ ያለ እንዲሁም በተፈጥሮ ዘርፍም በሌሎች ዘርፎችም ስራዎች አሉ። ይሄ አንዱ ስራ ነው። ከዛ ባለፈ ግን ቅድም የጠቀስኩትን አጠቃላይ ክልላዊ የምርምር ፍላጎት ለስሳ ጥናትም በዚህ ፕሮጀክት ድጋፍ ነው የተሰራው። ይሄ ትልቅ ዶክመንት ነው በነገራችን ላይና፣ ብዙ ትልቅ መልእክት ያለው ቀጣይ ለሚሰራው ስራም ትልቅ አቅም ያለው በዚህ ፕሮጀክት ድጋፍ ነው የተሰራ ያሉ ስራዎች። ይሄ ፕሮጀክት ብቻ የምርምር ስራዎች ሳይሆን አቅምንም ይገነባል። በተለይ ተቋም ላይ ያሉ አቅም ግንባታ ስራዎች በዚህ ፕሮጀክት ነው እየሰራ ያለ ነው። የምግብ ስርዓት ማጠናከሪያ ፕሮግራም በክልሉ እየሰራ ያለው ተግባር በሀገር ደረጃ ምሳሌ የሚሆንና የአርሶ አደሩን ተጠቃሚነት የሚያረጋግጥ እንደሆነ የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ ጸጋ የተረፈ ተናግረው፣ በዘርፉ አርሶ አደሩ የሚያነሳቸውን ጥያቄዎችን በመመለስ ለምርትና ምርታማነት እድገት በሙሉ አቅም እንደምሰራም አብራርተዋል። በአጭር ጊዜ ውስጥ የዳልጋ ከብ ዝርያ ማሻሻያ በረትን በጣም ሪኖቬት የማድረግ ስራዎች በዚህ ፕሮጀክት ስራ ነው የሰራ ነው። ከዚህ ቀጥሎ ደግሞ ላብራቶሪ አቅምን ማጠናከር ስራዎች፣ በዚህ አመት ላይ በሙሉ አቅም ሊሰራ የሚችል የሶይል ላብራቶሪ ወደ ተግባር ውስጥ ማስገባት ችለናል። ይሄ የሰራ ነው በዚህ በኤፍኤስአርፒ ፕሮጀክት ነው። ከዚህ በተጨማሪ ደግሞ የዘር ምርምር ላብራቶሪ፣ የኢንተርናል ኳሊቲ ሬጉሌሽን የምንለውን የዘር ምርምር ላብራቶሪን በዚህ ፕሮጀክት ነው እንትን ያደረግ ነው። ቀጣይ ደግሞ በዚህ ፕሮጀክት ላይ ስራ የሚሰሩ ስራዎችም አሉ። ብዙ ስራዎች አሁን የውሃ አቅምን መጨመር፣ አነስተኛ ማስኖ፣ የአሳ ጫጩት ብዜት ማዕከል፣ እነዚህ የግሪን ሃውሶች በዚህ ልክ በጣም በሰፊ ሁኔታ በዚህ ፕላን ተደርጎ የተሰራ ነው። የተመራማሪዎችን አቅም መገንባት፣ በየጊዜው ስልጠና መስጣት በዚህ ፕሮጀክት የሚሰሩ ስራዎች ናቸው እና በአጠቃላይ በዚህ ፕሮጀክት የሚሰሩ ስራዎች ውጤታማ ናቸው። ተቋሚም በሀገር እንዲቆም ካደረጉ ፕሮጀክቶች አንዱ ማለት የስርዓተ ምግብ ማጠናከሪያ ፕሮግራም ነው። በማዕከላዊ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት የምግብ ስርዓት ማጠናከሪያ ፕሮግራም መናጀር አቶ ከሚል ተማም ፕሮጀክቱ ሶስት ዓላማዎችን በማንገብ ውጤታማነታቸው የተመሰከረላቸውን የምርምር አቅምን ከፍ የሚያደርጉ ስራዎችን እየሰራ መሆኑን ገልጸዋል። የኤፌስቴሬፒ የሚባል ፕሮግራም አንዱ የበጀት አካል ነው። የንጽቱ ያም የራሱ የቻለ ሶስት ኮምፖነንቶች አሉት። እነዚህም ሶስት ኮምፖነንቶች አንዱ እና የዚህኛ አላማ የምርምር ቴክኖሎጂዎችን እና የማነሻ ቴክኖሎጂ ብዜትን የምናባዛበትና የምናፈልግበት የምናለማምድበት ነው። ሁለተኛው በምርምር ውጤታማነታቸው የተመሰከሩ ወቅቱን ያወጁ በምርታማነት ነው። በተለይ በበሽታ መከላከል ወይ ሪዝስተ የማረካቅ ያላቸው ቴክኖሎጂዎች ነው ተገምግሞ ወደ አርሶ አደር የሚሸጋገርበትና ይህም ትንሽ ከመጀመሪያው የተሻለ በበጀት ፈንድ የሚደረግ ፕሮግራም ወይም ኮምፖነንት ቱ ይባላል። በዘር ብዜትም ሊሆን ይችላል። በሰብል እንስሳት፣ አጠቃላይ ያሉ የግብርና ቴክኖሎጂዎች የተመሰክራላቸውን ወደ አርሶ አደር የምናደርስበት ሁለተኛው ኮምፖነንት ይባላል። ሶስተኛውና ዋነኛው የዚህ ኮምፖነንት ምርምር ላይ የምርምር አቅምን ከፍ የሚያደርግ የምርምር አቅምን የሚገነባ በሰው ኃይልም በቁሳዊም ማለት ነው። ይህም የፕሮግራሙን በጀት ከ60% የሚይዝ አጠቃላይ ኢንፍራስትራክቸር የምርምር ኢንፍራስትራክቸርን ወይም ደግሞ መሰረተ ልማትን የምናቋቋምበት ነው። በዚህም በዚህ ዓመት የጀመርናቸው ትላልቅ ስራዎች አሉ። በማዕከላዊ ኢትዮጵያ ክልል በምግብ ስርዓት ማሻሻያ ፕሮግራም 193 ሄክታር ማሳን የሚሸፍን የኩታ ገጠም እርሻ እና በክልሉ የግብርና ምርትና ምርታማነት ማነቆ የሆኑ ጉዳዮችን በማጥናት መፍትሄ የሚሆኑ የምርምር ስራዎች መሰራታቸውን አቶ ከሚል ተማም ገልጸዋል። ዘንድሮ ብቻ ለምሳሌ የመነሻ ዘር ብዜትን ብንውስጥ 292 ኩንታል እስከ 300 አካባቢ ልጆችን ጨምሮ የመኖ ዘሮችን ጨምሮ ከ300 ኩንታል በላይ መነሻ የዘር ብዜትን አባስተን የተመሰከረለትን ዘር ለሌሎች ዘረባዥ ድርጅቶችና ዘረባዥ ተቋማት የምናሰራጭበትና ይህንን ያክል በዘንድሮ ዓመት የተካሄደ የመነሻ ዘር ብዜት ወደ አርሶ አደር የምናሸጋገርበት ተባስቶ ወደ አርሶ አደር የሚመጣበት በዘንድሮ ዓመት ብቻ የተመሰከረላቸውን የዘር የተለያዩ የምርምር ውጤቶችን ወደ አርሶ አደር የምናካሄደ በኩታገጠም እርሻና እንደዚሁም የቅድመ ማስፋት ስራዎችን ለምሳሌ አንድ መቶ ዘጠና ሶስት ሄክታር የሚሸፍን የኩታ ገጠም ስራ ሰርተናል በዚህ ዓመት ብቻ። ይህንም ከፍተኛ የስራ ኃላፊዎች ባሉበት ትልቅ የክልሉ ባለድርሻ አካላት ባሉበት የመስክ ምልከታ ተደርጎበት የተሻገረና ዛን አሁን በዚህ መድረክ የሚቀርብ ነው። በዚህ በኤፌስ ሪፒ ወይ ደግሞ በስራተ ምግብ በጀት ድጋፍ ክልሉን በአካላለ መልኩ የግብርና ምርታማነት ማነቆዎች ምንድናቸው የሚል ጥናት ተጠንቶ ይሄንም የሁሉም ባለድርሻ አካላት ባሉበት ተመስክሮበት ታይቶ አፕሩቭ ተደርጎ መጽሐፉ እንዲሁም በመጽሐፍ ደረጃ ታትሞ ፐብሊሽ ተደርጎ አሁን ተቀምጧል። ለባለድርሻ አካል ተሰራጅቶ በዛው መነሻ ሁሉም ባለድርሻ አካላት በግብርና ያለውን ማነቆ ለመፍታት ይህንን መነሻ እንደ መነሻ ተጠቅሞ እንዲሰሩበት ሬ የተዘጋጀ ትልቅ አንድ መጽሐፍ አሳትመን ለሁሉም በክልላችን እንደሚገኙ ዞኖችንና ወረዳዎች፣ ዩኒቨርሲቲዎች ግብርና አሰራጅተ ነው። በዛ ልክ ሌሎቹም የልማት አጋሮች ይህን ተጠቅሞ የግብርናን ማነቆች የሚፈቱበትን እድል እንዲፈጥር አድርገናል።